እስኪ እጃችሁን ከፍ አርጉት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅቡራን በአውደ ምሕረቱ ላይ የምትገኙ የበረከተ አባቶቻችን፣ የሰንበት ትምህርት ቤት ወጣቶች፣ አረጋውያን አባቶች፣ እንዲሁም እናቶች፣ ወጣቶች፣ እንዲሁም ሕፃናት በእግዚአብሔር ስም እላችኋለሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር ይመስገን ብለን ስሙ እንድንጠራ እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን አምላካችን፣ አምላከ ጻድቁ አቡነ አረጋዊ፣ አምላከ ገብረ ክርስቶስ፣ አምላከ ቅዱስ ጊዮርጊስ ስሙ ለዘላለም የከበረና የተመሰገነ ይሁን። እስኪ አመስግኑት እግዚአብሔርን አንበሳውንና ዘንዶውን ትረግጣለህ እስኪ ተናገሩ አንበሳውን አንበሳውንና ዘንዶውን ትረግጣለህ ፈራችሁት መሰለኝ እስኪ ተናገሩ አንበሳውንና ዘንዶውን ትረግጣለህ መዝሙር ዘጠና ዘጠና አንድ ቁጥር አስራ አንድ ላይ የምናገኘው ሀይለ ቃል ነው አንድ ወጣት አምስት ልጆችን ጠራና አንድ ጥያቄ ጠይቃቸው። በእጁና በእጁ በመዳፉና በመዳፉ መካከል ላይ ርግብ ይዟል። ይቺ ርግብ ትሞታለች ወይስ ደግሞ በሕይወት ትኖራለች ይላቸዋል። ጥያቄና መልስ እንዳላረገው አየሩን እያያችሁ ስለሆነ እዚያ ውስጥ አልገባም። በእርግጥ ወደ ጥያቄ ባመጣው እንደምትወዛገቡ አውቃለሁ። እየሰማችሁ ነው። ነገር ግን ውዝግብ ለመፍጠር ደግሞ አየሩ ስለማይፈቅድ የምሳሌውን ማመጣት እሱ አካባቢ ላይ ስለሆነ ምንድነው ያላቸው ይቺ ርግቧ ትሞታለች አትሞትም? አለና ጠየቃቸው። እነሱ ያሉት ነገር ቢኖር ብትለቃት ትበራለች፣ ብትጨብጣት ትሞታለች። ትችሉን ነበረ ለእናንተ ብቶ የጊዜያችን ጉዳይ የአየሩ ጉዳይ ነው። ባጭሩ ተማሩ ካለን እግዚአብሔር እንማራለን አቁሞ ካለን ደግሞ ዝናቡ ከመጣ እንዳቆማለን ነው። በዚህ እንግዲህ ይህን ካልኳችሁ ብዙ ጊዜ ስለምንተዋወቅ በቅዱስ ገብርኤልም በቅዱስ ጊዮርጊስም በኪደ ብዙ ጊዜ መጥቻለሁ። እንተዋወቃለን እና ቅርብ ጊዜም በወጣቶች ጉባኤ ሁለት መጥቻለሁ። በአጭር ሰዓት ስላሙን አረጋ እንማማር። ይህንን ቃል የተናገረው ልበ አምላክ ዳዊት ነው። የሚገርማችሁ ነገር ማን ያርዳ የቀበረ ማን ያውራ የነበረ ይላሉ አባቶቻችን። ስለ አንበሳ ጉልበት ማን ያውራ ከተባለ ዳዊት ነው የሚሆነው። ምክንያቱም ለሳኦል ምን ብሎታል? ለምን ትጨነቃለህ? አርባ ዘመን ፍልስጤምን እየገዛ አርባ ዘመን ደግሞ እስራኤልን እያስፈራራ የኖረ ይህንን ጎልያድን መግደል የምችል ላይሰንሱ ያለኝ እኔ ነኝ ልምዶ ያለኝ አለው። አትጨነቅ። አዎ የጎልያድ ጉልበት ከአንበሳ በታች እንጂ ከአንበሳ በላይ አይደለም። እኔ ደግሞ በግ ስጠብቅ አዎ ከቁጥር ሳላ ጎድን ሳላስር ምግብ አብልቼ ማለት ሳር ቀጠል አብልቼ እንዳይጠሙ አጠጥቼ ከቁጥራቸው እንዳይጎሉ አንበሳውን በጡጫ ገድዬ ታማኝነትን ያገኘው ብላቴና ስለሆንኩኝ የጎልያድን ጉዳይ ለእኔ ስተኛ ነው። ያማ ከሆነ የኔን ልብስ ልበስና የኔን ጥሩር የኔን ደግሞ መከላከያ ያዝና ሂድና ጎራዴ መግደያ ግደለው አለው። ንጉሱን ቃል አለማቃለል፣ ጥሩሩንም ያዘ፣ ልብሱንም ለበሰ፣ ሾተሉንም ሰይፉንም ያዘ። ሁለት እርምጃ እንደተራመደ አንድ ነገር ትዛለው። በአንተ መሳሪያ፣ በአንተ ልብስና በአንተ ንብረት ጎልያድ የሚሞትማ ቢሆን ኖሮ አርባ ዘመን እኮ አብራችሁ ተፈታትናችኋል። ጎልያድ የሚወድቀው በረኛ ዱላ እንጂ በንጉስ መሳሪያ አይደለምና። እና ይህን ለብሸ ጎልያድን አላሸንፈውም አለ። እስኪ ተናገሩ፣ ይህን ለብሸ በሉ፣ ጠላትን አላሸንፍም። ምዕመናን የቤተ ክርስቲያናችንን አለባበስ ያልሆነ፣ ስርዓት ያልሆነ፣ ባህል ያልሆነ ልብስ ለብሰን ኑሮን አናሸንፈውም፣ ጠላትን አናሸንፍም፣ ድህነትን አናሸንፈውም። ማሸነፍ የምንችለው የአባቶቻችን እና የእናቶቻችን የቤተ ክርስቲያንን ልብስ ለብሰን ስንጓዝ ሁሉን እናሸንፋለን። እስኪ አመስግኑት እግዚአብሔርን። ይህን ነው ማድረግ የምንችለው። ስለዚህ በአጭሩ ሄደና ጎልያድን ምናር አሸነፈው። ጎልያድ ጥሩር አለው፣ ሰይፍ አለው፣ ጎራዴ አለው፣ እንደገና ደግሞ መከላከያ አለው። ሁሉ ነገር የሌለ የለም። ልምዱ አለው። ዳዊት ግን ሁለት ነገር አለው። ስንት ነገር አለው? አንድ እግዚአብሔር አለው፣ ሁለት ድንጋይ አለው። አዎ ያኛው ከያዘው ከብዙ ነገር ሁለት ነገር የያዘው ዳዊት፣ አንድ በተገዳደርከው በእግዚአብሔር ስመጣብሃለሁ አለ። ሁለት አንዲት ደንጋይ ብድጋ አደረገና ወረወረ። አሚሃ ወድቀ በኃይለ እግዚአብሔር አለ። በእግዚአብሔር ኃይል ጠላት ወደቅ አለ። ክብርና ምስጋና ለመዳን ያለ አዎ። ስለዚህ ዳዊት ምን አለ ስለ ቅዱሳን ስለ እና አቡነ አረጋዊ ሲናገር አንበሳውንና ዘንዶውን ትረግጣለህ አለ። ዝናቡ እየመጣ ስለሆነ እዚህ ላይ ይብቀው አይበቃው እየሰማችሁ ነው? ይበቃዋል። ሰላም፣ እግዚአብሔር ከሁላችን ጋር አይሁን። እንግዲህ የሰው ቃል ሊፈጸም ላይፈጸም ይችላል፣ ሊሆንም ላይሆን ይችላል። የእግዚአብሔር ግን ይሆናል። እና ምንድን ነው ያለው? ላመኑ አለ። እነዚህ ከተሏቸዋል። በስሜ አጋንንትን ያወጣሉ። ምን ያወጣሉ? በስሜ አጋንንትን ያወጣሉ፣ ለምጻሞችን ያነጻሉ፣ እጉራንን ያበራሉ ጎባጣ ይተረትራሉ። በማን ስል በእግዚአብሔር ስም፣ በእግዚአብሔር ስም ማለት ነው ይልና፣ በስሜ እባብን ይረቅጣሉ፣ ዘንዶውን ይረቅጣሉ፣ አንበሳውን ይይዛሉ፣ እነሆ ኃይል ይሰጣቸዋል ይላል። እኛ ግን አንበሳና ዘንዶ አይደለም ዝናቡን መያዝ አልቻልንም አይደል? አዎ፣ እንዲ ብዙዎቻችን በርግገና አላለንም። ስለዚህ ቅዱሳን ስናይ እንደዚህ ነው ማለት ነው እና በሌላ መልኩ ይሄ እንትን ማን ነው ዘጸአት ምዕራፍ አራት ላይ እግዚአብሔር ሙሴን ወረርኩ ከማድ ነው ወት የዞም ለቀደም ተአበው ትናንት አብርሃም ይስሐቅ፣ ያይቆብን እንዳዳንኳቸውና እንደተቤዣቸው ዛሬ ደግሞ 600 ሺህ እስራኤላውያን ስለ እነሱ ይገደኛል እኔን ማመስገን እኔን ማክበር ሲችሉ ታወት የሚያመልክ ፈርዖንን ለእሱ እየታዘዙ ለእሱ እየተገዙ አራት መቶ ሰላሳ ዘመን ይህ ከአብርሃም ጀምሮ ያለ ስደት ታሪክ ነው። ወደ ትርጓሜ ውስጥ አልገባም። ስለዚህ አሁን ለአድናቸው ፈልጌያለሁኝና አንተን መልእክተኛ ቅዱስ ሚካኤልን ጠባቂ አሮንን አንደበት አድርጌ እልካለሁ አለው ሲለው ሙሴ ምክንያት ፈጠረ። አሁን ብዙ ሰዎች ለጉባኤ ምክንያት ይፈጥራሉ። ደመና ዞረ፣ ሰማዩ ጠቆረ፣ ፀሐዩ ቀን አሁን ቅድም ሲባል እንደነበረው የቀኑ ፀሐይ ዝናብ እንደሚመጣ አሳውቆኛል ትሉ ነበረ፣ ወቅት እየሰማዎች ነበር። እና ስለዚህ ነፋስ ሲለዛ ምን እንላለን? በቃ ደመናው ይጠረጋል፣ ዝናቡ ይቀራል። ፀሐው ሲ በጣም ደግሞ ሲሆን ምን ይሆናል? ዝናብ ይመጣል ብለ እንናገራለን ማለት ነው። ስለዚህ ይሄ የእኛ ያነጋገር ክህሎት ወይም ደግሞ መላምት ከትናንት የመጣ ነው እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንዳይደለ ያው ቅዱሳት መጻሕፍት ይነግሩናል ማለት ነው። እና ምን ይላል? ሙሴም ምክንያት ሊፈጥር ነው? አንደኛ አፍ የሊዳ ነው አለ። ምንድን ነው አለ? መናገር አልችልም ማለት ወደዚህ ወደ ታሪክም አልገባም። አፍ የሊዳ የሆነበት የራሱ የሆነ ታሪክ አለ። ሁለተኛው ደግሞ ፈርዖን ንጉሥ ነው፣ ባለሰራዊት ነው፣ ባለ ጊዜ ነው፣ ባለሰራዊት ባለ መሳሪያ ነውና በእሱ ፊት የመቆም አልችልም ማለት። ሶስተኛው ጓደኛም እንኳን የለኝም አለ። ሶስቱን ነገር እግዚአብሔር በአንድ ጊዜ ሊጠራርጋቸው የመጀመሪያው የአፍ ጉዳይ ነው አለ። አር ወከ ይሁን ከአበ ወንድም አንደበት ይሁን። እስኪ ተናገሩ ወንድም በሉ። ምን ይሁንህ? ያሁን ወንድም አንደበት ይሆናል፣ ይሆናል። አዎ ሐዋርያት ምን ብለዋል? ሐዋርያት ስራ ምዕራፍ ሰባት ላይ እንተሰፎ በእግዚአብሔር ይሄ ይሰፎ በእግዚአብሔር በሰው ከመታመን በማን መታመን ይሻላል? እግዚአብሔር ወንድም በሀብት በስልጣን በቋንቋ በተራራ በወንዝ አትመኩ። ዘሰለ ይትመቃ ይትመካ በእግዚአብሔር የሚመካ ሚኖር በማን መካ አናደርገው እንጂ እሱ ነውየውሮ ግን አናደርገው። አዎ ጉልበት ያለው በጉልበቱ ሀብት ያለው በሀብቱ ስልጣን ያለው በስልጣኑ ቋንቋ የሚያቀበር በዚህ በደከመው ነገር በሚያልፈው ነገር የማያልፈውን እግዚአብሔርን እንረሳዋለን። የሚረሳውን አይምሮ አስወጥቶ የማይረሳውን አይምሮ ለሁላችንም ያድለን እግዚአብሔር በአንደኛ ያንደበቱ ጉዳይ ነው፣ አልወንን አለው። ሁለተኛ አነጋጋሪ አለው። ወንድም ያው ራሱ ካህን ሁለት አይነት ባህሪ አለው፣ ሥጋዊ ባህሪ፣ መንፈሳዊ ባህሪ አለው። እየሰማችሁ ነው አይደል? በስጋዊነታቸው ከኛ ጋር አብረው ይኖራሉ፣ ይጠጣሉ፣ ይበላሉ፣ ያነጋግራሉ። አው በማህበራዊ ኑሮ ይገዛሉ፣ ይሸጣሉ። በመንፈሳዊ ደግሞ ይባርካሉ፣ ንጻ ይሰጣሉ። ስለዚህ በእንትን ደረጃ ላይ ይሄ ስለመካን ወለደ ሰባት የሚለውን ሲተረጉመው ምን ይላል? መካኗ ሰባት ወልዳለች። እና ሃና አምስት ልጆችን ከህርቃላ ውጭ ከህርቃላ ውጭ ሌላ ወንድ ጋር ወልዳለች፣ አምስት ልጆች። ሳሙኤል ግን ከእሱ የተወለደ ነው፣ አንድ ነው። አንዱ እንደ ሁለት ተቆጥሮ አምስቱ ሰባት አምስት ተብለው ሰባት ተብለው ማለት ነው። ሳሙኤል ስለ ሁለት ተቆጥሮ ማለት ነው። እየሰማችሁ ነው አይደል? ለምን ተቆጠረ? ሀብተ መንግስትና ሀብተ ከነስ ላይ ያዘ። ስለዚህ አባቶቻችን ሁለት ናቸው፣ አንዳይ በስጋዊ ከኛ ጋር ገና ሲመጣ አብረው በይገዛል። ቅርጫ ሲመጣ አብረው ይገባል። እየሰማችሁ ነው አይደል? ድግስ ትጠሯቸው አብረው ይበላሉ። በክህነታቸው ደግሞ ይባርካሉ። በክህነታቸው ደግሞ እንሳ ይሰጣሉ ማለት ነው። እየሰማችሁ ነው። ስለዚህ አሮን መጀመሪያ ምን ሆነ? አፉ ሆነ። ቀጠለና አነጋጋሪ እንደ ክህነቱ አንደበት ሆነ። እንደ ሰውነቱ ደግሞ አነጋጋሪ ሆነ። ሁለት ሶስተኛው፣ ደግሞ ፈርዖን ጉልበተኛ ነው ነው። አሁን ባለጉልበቱ ምን ይሆን ይሆን? ምን አደረገ? በትርክን ወደ መሬት ጣለዋል። ጣል አደረገው፣ ሶስት ክልድ እባብ ሆነ። ምን ሆነ? እባብ ሆነ። አንሳ አለ። ከእናንተ መካከል አሁን ሞባይላችሁን ጣል አድርጋችሁት እባብ ቢሆን ታነሱት? ሲያነሳው ምን ሆነ? እባቡ እግዚአብሔር እንደገና ደግሞ ወደ